የመስቀል ደመራና ኢሬቻ በዓላት በመስከረም ወር በድምቀት የሚከበሩና በርካቶች የሚሳተፉባቸው በዓላት ናቸው። እነዚህ በዓላት ሃይማኖታዊና እና ባህላዊ ትውፊታቸውን ጠብቆ እንዲከበሩ በተለያዩ ክፍለ ከተሞች ከህብረተሰቡ ጋር ውይይቶች ተደርጓል። የንፋስ ስልክ ላፍቶ ክፍለ ከተማም ከተለያዩ የህብረተሰብ ክፍሎች ጋር ውይይት አካሂዷል። የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወዘሮ ካባ መብራቱ የአደባባይ በዓላቱ በድምቀት ተከብሮ እንዲጠናቀቁ ከወረዳ ጀምሮ ቅድመ ዝግጅት ሲደረግ መቆየቱን ገልጿል። ደመራ ስነ ስርዓት በቤተ ክርስቲያን አስተምሮ መሰረት ማክበር ያስፈልጋል ያሉት ወዘሮ ካባ ሆረ ፍንፍኔ እሬቻን ለማክበር ለሚመጡ እንግዶች አቀባበል ለማድረግ ዝግጅት መጠናቀቁን አብራርቷል። በቤተ ክርስቲያን ህግ መሰረት ዳመራ የሚደመርበት ሰዓት ግልጽ ነው ይታወቃል። መስቀል አደባባይ የምናደርገውን የደመራ ስነ ስርዓት በሰዓቱ እኛም አካባቢ ላይ በምንደምራቸው ቦታዎች ላይ ደምረን ስንጨርስ መስቀል አደባባይ ላይ ሲያልቅ በዛው ልክ እኛም አካባቢያችን ላይ ጨርሰን ተመሳሳይ እንዲሆን ማለት ነው። ውበቱ እሱ ነው። በዓሉ የደስታ የፍቅር፣ የአብሮነት፣ የመተባበር፣ የወንድማማችነት፣ የእህትማማችነት የብልጽግና እንዲሆንልን ከወዲሁ ምኞቴን ገልጻሉ። የአዲስ አበባ ከተማ ከንቲባ አማካሪ አቶ ጥለውን ሮባ በበኩላቸው የአደባባይ በዓላቱ ሃይማኖታዊ፣ ባህላዊ ይዘታቸውን ጠብቆ እንዲከበር የከተማ አስተዳደሩ ዝግጅት ሲያደርግ ቆይቷል በማለት ህብረተሰቡም እንግዶችን በፍቅር በማስተናገድ ለበዓሉ ስኬትና ድምቀት ድርሻውን እንዲወጡ ጠይቋል። ደመራ አካባቢ ብቻ የሚደመረው ያንን እምነት የሚገልጽ ነው። ቤተ ክርስቲያንም የሰንበት ትምህርት ቤት ልጆች አሉ የሚያስተባብሩ አሉ፣ እነሱ ያስተባብራሉ። ከምን ጀምሮ? ከደመራው ጀምሮ። የኢሬቻ አቀባበል በሁሉም አቅጣጫ ስለሚመጣ ክብርትም በቂ ዝግጅት አድርጓል። እስከታች ያለው መዋቅር የት ጋ እንግዶችን መቀበል እንዳለብን፣ እንዴት መቀበል እንዳለብን፣ እንዴትስ ማስተናገድ እንዳለብን በሎጂስቲክ በሙሉ ዝግጅት ተደርጓል። የውይይቱ ተሳታፊዎች በዓላቱ ሃይማኖታዊና ባህላዊ ትውፊታቸውን ጠብቀው እንዲከበሩ የሚጠበቅብንን ሚና እንወጣለን ብለዋል። መስቀል ፍቅር ነው፣ መስቀል አንድነት ነው፣ መስቀል መተሳሰብ እንደመሆኑ መጠም በመልካም እሴት እርስ በራሳችንን ተዋደን ተፋቅረን በዓሉ እንዲያከብር መልእክቴን አስተላልፋለሁ። ይህ በዓል በጣም ትልቅ በዓል ነው። ከተለያዩ ሀገሮች ሰዎች የሚመጡበት በሰላምና በጸጥታ እንዲያልፍ ከኛ የሚጠበቀውን ሁሉ ማድረግ አለብን። ለእንግዶቻችን ፍቅርን ማሳየት አለብን። እኔ ሁለቱም በዓላቶች እኔን ይመለከቱኛል፣ ወይም ደግሞ ባህሌ ናቸው ብዬ የማስብ ሰው ነኝ። እያንዳንዱ ኢትዮጵያዊ ደግሞ ይሄን ባህል በትክክል አያት ከቅድማ አያቶቻችን እንደተቀበልን ነው ይዘን የምንወርደው የምናስሄደውና የሚቀጥል ነው።